ትንቢተ ዘካርያስ ምዕራፍ ሰባት በንጉሱም በዳርዮስ በአራተኛው ዓመት ካሴሉ በሚባል በዘጠነኛ ወር በአራተኛው ቀን የእግዚአብሔር ቃል ወደ ዘካርያስ መጣ። የቤቴልም ሰዎች ሳራ ሳርና ሬጌሜሌክን ሰዎቻቸውንም በእግዚአብሔር ፊት ይለምኑ ዘንድ ለሰራዊት ጌታ ለእግዚአብሔር ቤት ካህናት ለነቢያትም ባለፉት ዓመታት እንዳደረኩት በአምስተኛው ወር መለየትና ማልቀስ ይገባኛልን ብለው ይናገሩ ዘንድ ልኳቸው ነበር። የሰራዊትም ጌታ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ለምድሩ ሕዝብ ሁሉ ለካህናትም እንዲህ ብለህ ተናገራቸው። በዚህ በሰባው ዓመት በአምስተኛውና በሰባተኛው ወር በጾማችሁና ባለቀሳችሁ ጊዜ በውኑ ለኔ ጾም ጾማችሁልኝ? በምትበሉትና በምትጠጡትስ ጊዜ ለራሳችሁ የምትበሉና የምትጠጡ አይደላችሁምን? ኢየሩሳሌምና እና በዙሪያ ያሉ ከተሞች ገና ሰዎች ባሉባቸው ጊዜ በምቾትም ተቀምጠው ሳሉ፣ ደቡቡና ቆላውም ሰዎች ባሉባቸው ጊዜ እግዚአብሔር በቀደሙት ነቢያት እጅ የተናገረውን ቃል መስማት አይገባችሁምን? የእግዚአብሔርም ቃል ወደ ዘካርያስ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር እንዲህ ብሎ ተናግሯል፤ እውነተኛውን ፍርድ ፍረዱ፣ ቸርነትንና ምሕረትን ሁላችሁም ለወንድሞቻችሁ አድርጉ። መበለቲቱንና ድሀ አደጉን መጻተኛውንና ችግረኛውን አትበድሉ፤ ከእናንተም ማንም በወንድሙ ላይ ክፉውን ነገር በልቡ አያስብ። እነርሱ ግን ደንደሳቸውን አዞሩ እንጂ መስማትን እምቢ አሉ፤ እንዳይሰሙም ጆሯቸውን አደነቆሩ። የሰራዊትም ጌታ እግዚአብሔር በቀደሙት ነቢያት እጅ በመንፈሱ የላከውን ሕጉንና ቃሉን እንዳይሰሙ ልባቸውን እንደ አልማዝ አጠነከሩ። ስለዚህ ከሰራዊት ጌታ ከእግዚአብሔር ዘንድ ታላቅ ቁጣ መጣ። እኔ በጠራሁ ጊዜ እነርሱ እንዳልሰሙኝ እንዲሁ እነርሱ በሚጠሩበት ጊዜ እኔ አልሰማም፣ ይላል የሰራዊት ጌታ እግዚአብሔር። ወደማያውቋቸውም አሕዛብ ሁሉ በአውሎ ነፋስ በተንኋቸው። እንዲሁ ከእነርሱ በኋላ ምድሪቱ ባድማ ሆናለች፣ የሚተላለፍባትና የሚመላለስባትም አልነበረም፤ ያማረችውንም ምድር ባድማ አደረጓት።